በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። የመጽሐፍ ቅዱስ ምንባብ መጽሐፈ ጦቢት ምዕራፍ አንድ ከናፍታኤል አንድ ከአሳኤል ወገን የገባኤል ልጅ የጦብኤል ልጅ የጦቢት የነገሩ መጽሐፍ ይሄ ነው። እርሱም ከአሴር በላይ ካለችው በገሊላ ናፍታሌም ክፍል ከቄዶስ በስተቀኝ ካለችው ከታሳቢ በአሶር ንጉስ በአሚኒስር ዘመን የተማረከ ነው። የጦቢት መልካም ሕይወት እኔ ጦቢት በሕይወቴ ዘመን በጽድቅና በቅንነት መንገድ ሄደው ወደ አሶር ከተማ ወደ ነነዋይ ከእኔ ጋር ለመጡ ወንድሞችና ወገኖቼ ብዙ ምጽዋት አደረገው። እኔም ሕፃን ሁኜ ከእስራኤል ልጆች ጋር በሀገሬ ሳለው የአባቴ የናፍታሌም ወገኖች ሁሉ እስራኤልም ሁሉ በእርሷ ይሰው ዘንድ እግዚአብሔር ከእስራኤል ነገድ ሁሉ ከመረጣት የልዑል ቤተ መቅደስ ለትውልድ ሁሉ ለዘላለም ከታነጻትና ከተቀደሰባት ከኢየሩሳሌም ወጥተው ካዱ። የካዱ ሰዎች ሁሉ ዳሜል ለሚባል ጣዖት ሰው ሰው። የአባቴም የናፍታሌም ወገኖች ሁሉ ከእነርሱ ጋርም ተባበሩ። እኔ ግን በዘላለማዊ ትእዛዝ ለእስራኤል ሁሉ እንደተጻፈ በበዓላት ቀን ብቻዬን ብዙ ጊዜ ወደ ኢየሩሳሌም እሄድ ነበረ። በመጀመሪያም ከሸለቱት ከበጎቹ ጸጉር ለአሮን ልጆች ለካህናቱ ወደ መሠዊያው እወስድላቸው ነበር። እህሉና መጀመሪያውም አስራት ሁሉ በኢየሩሳሌም ለሚያገለግሉ ለአሮን ልጆችም እሰጣቸው ነበረ። ሁለተኛውን እጅ አስራት ግን እሸጠው ነበረ። ምጽዋቱንም አወጣት አውጥቼ በየአመቱ ወደ ኢየሩሳሌም መሄድ ነበረ። አባቴና እናቴ በድሃ አደግነት ትተውኛልና አካለ መጠን ባደረሰው ጊዜ ከዘመዶቼ ዘር ሚስት አገባው። ከእርሷም ጦብያን ወለደው። የጦቢት ወደ ነነዋይ መማረክ ወንድሞቼና ዘመዶቼ ሁሉ ወደ ነነዋይ በተማረኩ ጊዜ ከአሕዛብ እህል በሉ። እኔ ግን የአሕዛብን እህል እንዳልበላ ሰውነቴን ጠበቀው፣ እግዚአብሔርንም በፍጹም ልቦናዬ አስበዋለሁና እግዚአብሔር በአሜኔሴር ፊት ክብርንና ባለሟልነትን ሰጠኝ። እርሱም መጋቢ አድርጎ ሾመኝ። ወደ ምድያምም ሄድኩ። በምድርም ክፍል በራጌስ ያለ የጋብርያስ ወንድም ገባኤልንም አስር መክሊት አደራ አስጠበቀሁት። አሜኔሴርም በሞተ ጊዜ በእርሱ ፈንታ ልጁ ሳናክርም ነገሰ። ስራው ክፉ ነበረ፣ ከሹመቴም ሻረኝ። እንግዲህም ወዳ ወደ ምድያም መሄድን አልቻልኩም። የጦቢት መልካም ስራ። በአሜኔሴርም ዘመን ለወንድሞቼ ብዙ ምጽዋትን አደረገው። እህሌንም ለተራቡ ልብሴንም ለተራቆቱ ሰጠው። ከወገኖቼ የሞቱ ሰውንም በነነዋይ ግንብ ስር ወድቆ ባየሁ ጊዜ እቀብረው ነበረ። ንጉሥ ሰናክርም ከይሁዳ ሸሽቶ በተመለሰ ጊዜ የገደላቸውን ሰዎች እኔ በስውር ቀብራቸው ነበር። እርሱ ተቆጥቶ ብዙዎችን ገድሎ ነበርና ንጉስም ሬሳቸውን አስፈለገ፣ አላገኘም። ከነነዋይ ሰዎችም አንዱ ሰው ሂዶ እንደቀበራቸው ነገር ሰርቶ ከንጉስ ጋር አጣላኝ። እኔም ተሰወረው ሊገለኝም እንደሚፈልጉኝ ባወቀው ጊዜ ፈርቼ ገለል አልኩኝ። ባጡኝ ጊዜ ገንዘቤን ሁሉ ዘረፉኝ። ከሚስቴ ከሃናና ከልጄ ጦቢያ በቀርም ያስቀሩልኝ የለም። ሁለት ልጆቼ እስኪገደሉ ድረስ ሸሽተው ወደ አራራት ተራራ እስኪሄዱ ድረስም አምሳ አምስት ቀን ከቤት ያልወጣውም ልጁ አሳርዶንም በእርሱ ፈንታ ነገሰ። የወንድሜ ልጅ የአናሄል ልጅ የአኪ አኪሮስንም በአባቱ ቤት ሁሉና በሰራቸው ሁሉ ላይ ሾማቸው። አኪ አኪሮስም ማለደልኝ ወደ ንንዋይ መለሰኝ። አኪ አኪሮስም የማህተምና የቤት ንብረት ጠባቂ ነበረ። አሰሮድንም ዳግመኛ ሾመው። መጽሐፈ ጦቢት ምዕራፍ ሁለት ወደ ሀገሬም በተመለስኩ ጊዜ ምስቴ ሃናንና ልጄ ጦቢያን መለሰልኝ። በሰባተኛ ሱባኤ በተቀደሰችው የበዓል ሀምሳ ዕለትም ለእኔ መልካም ነገር አደረጉልኝ። እበላም ዘንድ ተቀመጠው። ምግቡም እጅግ ብዙ እንደሆነ ባየው ጊዜ ልጆችን እንዲህ አልኩኝ፣ ሂደህ ከወንድሞቻችን ያገኛችሁትን ድኖች ባልንጆሮችን አምጣ። እግዚአብሔርን አስቤዋለሁና እነሆ እኔም እጠብቃለሁ። በተመለሰ ጊዜ እንዲህ አለኝ፣ አባቴ ከወገኖቻችን የተገደለ አንድ ሰው አገኘው ሬሳው በገበያ ወድቋል። እኔም እህል ሳልቀምስ ተነሳሁኝ። ፀሐይም እስኪገባ ድረስ ወደ አንዱ ቤት አገባሁት። ወደ ቤቴም ተመልሼ ታጥቤ ምግቤን በሐዘን በላሁኝ። አሞጽም በዓላቸው ወደ ሐዘን ደስታቸውም ወደ ለቅሶ ይመለሳል ያለውን አስታወስኩ። ከዚያ በኋላ አለቀስኩኝ። ፀሐይ በገባ ጊዜ ሂጄ መቃብር ቆፍሬ ቀበርኩት። ጎረቤቶቹም ሳቁብኝ፣ እንዲህ አሉ፦ ይህ ሰው ስለዚህ ስራ እገደላለሁ ብሎ አይፈራምን? ንጉሥ የገደላቸውን ይቀብራልና የጦቢያ አይን እንዴት እንደታወረ በዛች ሌሊት ከቀብር ተመለስኩ። ራክሼም ስለነበረ በእድሆም ስር ስር አደረው። አይኖቼ ግን ተገልጠው ነበረ። በእድሆም ላይም ወፎች እንዳሉ አላወኩም። ፊቴ ተገልጦ ሳለ እነዚያ ወፎችም በአይኔ ላይ የሚያቃጥል ኩስ ጣሉብኝ። በአይኔም ብልስ ወጣብኝ። እኔም ወደ ባለ መድኃኒት ሄድኩኝ። ነገር ግን የጠቀመኝ የለም። ብቻዬን ወደ ኤልማድ እስኪሄድ ድረስ አኪ አክሮስም ይመግበኝ ነበረ። ሀናም በሴቶች ቤት ታገለግል ነበር ወደ እመቤቶቿ አምላከች። እነርሱም ደመወዟን ሰጧት የበግ ጥቦትም ጨመሩላት። ወደ እኔም በመጣሽ ጊዜ ትጮህ ጀመረ። እኔም እንዲህ አልሆት፣ ይቺ ጦቢያ ከወዴት ናት? የሰረቁ የሰረቅሻት ከሆነችስ ወደ ጌቶቿ መልሻት፣ የተሰረቀ መብላት አግባብ አይደለምና። እርሷም አለችኝ፣ በደመወዜ ላይ ሰጡኝ። እኔ ግን አላመነኋቸውም፣ ለባለቤቶች መልሺ ብዬ ከእርሷ ጋር ተከራከርኩ። እርሷን መልሳ ጸሎትህንና ምጽዋትህ ወዴት ነው? እነሆ በላይህ ያለው ሁሉ ታወቀ አለችኝ። መጽሐፈ ጦቢያት ምዕራፍ ሶስት የጦቢት ጸሎት። ከዚያ በኋላ በልብ ጭንቀት ተከስኩ፣ አልቅሼም ጸለይኩ እንዲህም አልኩኝ፣ አቤቱ በሥራ ሁሉ በቸርና በፍርድ በሚገባ ጽርቅም አንተ እውነተኛ ነህ። አቤቱ አንተ በሚገባ ለምን ትገዛለህ? አስበኝ ተመልከተኝም፣ በራሴ ኃጢአትና አንተን በበደሉ ትእዛዝህንም ባልሰሙ በአባቶች ኃጢአት አትበቀለኝ። ለመበርበርና ለመመርመር ለመግደልም አደረገህን በዓለም ሁሉና በውስጧም በተበተነበት በአሕዛብ ዘንድ መተራችን መዘባበቻ ሆነ። አሁንም እውነተኛ ፍርድን ብዙ ነው። የእኔ ኃጢአትና የአባቶች ኃጢአትም እንዲሰረይ አድርግልኝ። ትዛዝህን አላደረግሁምና በፊትህም በእውነት አልሄድኩምና አሁንም በፊትህ ደስ የሚያሰኝ በእኔ አድርግ። ከመኖር መሞት ይሻላልና በሞት እሰናበት ዘንድ መሬትም እሆን ዘንድ ነፍሴንም የሚቀበላትን እዘል ዘንድ በሐሰትና በውርደት ተገራርዶ ሰምቻለሁና ሐዘንንም በእኔ ላይ በዛ። መከራዬ እሰናበት ዘንድ ወደ ዘላለማዊ ቦታ ሄድ ዘንድ እዘዝ፣ ፊትህንም ከንያት መልስ። በዛች ቀን በሜዶንያ ክፍል በጣኔስ የራጎዬን ልጅ ሰራን ከአባቷ ሴቶች አገልጋዮች ተገድሮ አገኘች። ለሰባት ወንዶችም አግብተዋት እንደ አጋብተዋት እንደ ወንድና ሴት ሳይቃረቡ አስማን አስማንዶስ የሚባል ክፉ ጋኔን ገድሏቸዋል እና እንዲህ አልዋት፣ ባሎችሽ እየተናቁ እንደሚሞቱ አታውቂምን? እነሆ ሰባት አገባሽ ከነርሱም አንዱስ እንኳ አልተከተለሽም። እንግዲህ ስለ እነርሱ ምን አሳዘነን? እነርሱ ሙተዋልና ከእርሱ ጋር ሂጂ። ከአንቺ ወንድ ወይም ሴት ልጅ እስከ ዘላለም ድረስ አንይ። ይህንንም በሰማሽ ጊዜ ለመታነቅ እስከምትሞኝ ድረስ እጅግ አዘነች፣ እንዲህ አለች፦ እኔ ለአባቴና ለእናቴ አንዲት ነኝ። እንደዚሁም ባደርግ ተግድሮት እሆንበታለሁ። ሽምግልናውንም ሰውነቱንም በጭንቅ ወደ መቃብር አወርዳታለሁ። የሣራ ጸሎት በመስኮትም በኩል ጸለየች፣ እንዲህም አለች፦ አቤቱ አንተ ፈጣሪ ብሩክ ቅዱስና ክቡር ስምህም ለዘላለም ይመሰገን። ሥራ ሁሉ ለዘላለም ክቡር ነው። አቤቱ አሁንም ዓይኖችን ፊቴን ለአንተ ሰጠው። እንግዲህ ወዲህ ተግደሮት እንዳልሰማ ከዚህ ዓለምም አሰናብተኝ አለው። ከወንድ ጋርም ከሚሠራ ኃጢአት ሁሉ እኔ ንጹሐን እንደሆነው አቤቱ አንተ ታውቃለህ። በተማረከውበት ሀገር ስሜና የአባቴ ስምም አላሳደፍኩም። እኔም ለአባቴ አንዲት ነኝ፣ ወንድም የለኝም። ሚስት ሆነው ዘንድ የሚጠብቅ የቅርብ ዘመድም የለኝም፣ ሰባቱ ባሎችም ሙተውብኛልና እንግዲህ ለምን እኖራለሁ? ልትገለይ ባትወድ ግን ወደ እኔ ተመልከት፣ ራራልኝ፣ ተግዳሮትንም እንዳልሰማ እዘንልኝ። የሁለቱ ጸሎታቸው በእግዚአብሔር በገነት በገነነ ጌትነቱ ፊት ተሰማ። ሩፋኤልንም ላከው ሁለቱን ያድናቸው ዘንድ ከጦቢያም ዓይን ብልዙን ያጠፋለት ዘንድ የራጉኤልንም ልጅ ሳራንም ሚስት ልትሆነው ለጦቢት ልጅ ለጦቢያ ይሰጣት ዘንድ ክፉ ጋኔንም አስማንድ ይሽረው ዘንድ ጦቢያ ይወርሳታልና። በዚያም ወራት ጦቢት ተመልሶ ወደ ቤቱ ገባ። የራጉኤል ልጅም ሳራም ከሰገነቱ ወረደች።